አሰላሙ አለይኩም ወረሕመቱላሂ በረካቱ። ውዲና የተከበራችሁ የሙ ቤተሰቡ እንዲ ናችሁ ሰላም ናችሁ ሆይ? እኔ አላሁ አልሐምዱሊላህ ሁላችሁንም ሰላም ብያችኋለሁኝ። እንግዲህ ለምታበረታትኝም ጀዛኩሙላሁ ኸይረን። ኔ በጣም አገድያ መጣሁበት። በጣም ተወስጣ ምናምን ሆናችኋል። አብሽሮ ተጨርቅ አጠብኩበት። እና አብሽሩ እናንተንም ለዛ ያብቃችሁ ውዶች። ያገር ሰላም ከሆነ ሰው ጤና ከሆነ ኢንሻአላህ መገናኘት አይቀርም። እናንተም አሰብ አርጋችሁ አይሞላም ሁለሌት የሰው ሰርቶ በሰው ቤት ተንጠልጥሎ የሰው ታዛዥ ሆኖ እንዴት ብለን አረብ ሀገር እንደምንሰራ እንዴት ብሎ ገንዘቡ እንደሚመጣ መቼም ያኔ በጣም የታወቀ ነው ውዶች። አላህ ለሀገራችሁ ስንቱ ህፃኑ ሁላ እየገለመጡን እንዲያልገለመጡን ሆነን እየራበን እንዲያራበን ሆነን ነው እና የምንሰራው ብር የሚገኘው። አብሽሩ ውዶች ይ በጣም ዲሞ የሚጠቅም እንሻላ ይዘላችሁ ብቅላለሁ። ለምን ለእናንተ ጠቅሞ ሀሱ አገር ገዝታችሁ አጊጣችሁበትም እንትኑም እንሻላ በሌላ ቪዲዮ በቀጣይ ቪዲዮ እመጣለሁኝ። እና እንግዲህ ከቤተሰቦች ህጅ ሳለ በጓሮ ጥንት ነበረ በቀሎ ማለት ነው መሻላ ወላሂ <سؤال> በጣም ሙሽር ሆኖ ነገርም ነው አገዲያው ሸቱ እ በጣም ደስ የሚል ሰዓት ነው ያሳለፍኩ ቤተሰቦች ጋራ። አሁን ያው እሸትና አገዲያ ሰዓቱ ስለሆነ መሻላ ብያለሁኝ እና ለሀገራች ብቃችሁ በቀሎም እንግዲህ ሀሱ ሀገር እርግጥ አለ። ግንስ ምንም ምንም የሚጣፍጠው የሀገራችን ነው። ለምን እንዲሁ ብቻ እኔ ያላውቅም። በጣም ነው ሀገራችን በቀሎ ሀሱ ሀገር አሁን በቀሎ ሞልቷል። ስኳር ድንች ራሱ ያን እንትኑ ሞልቷል። የሚጣፍጠው ግንስ የዚህ ነው። በጣም እኔ ስኳር ስኳር ድንቹ በጣም ስኳር አለው። በጣም ጣፋጭ ነው። ውሃ ውሃ የሚል ሀሶ ያለው ውሃ ውሃ

ደስ ብሏታል፣ ያለ ደስታ ወላሂ፣ እኔን ዞር ብላ አታይም ማለት ነው ጭራሽ። እንኳን ልበጠበጥ፣ ዝምብላ ተጫውታ ተጫውታ ትተኛለች ማለት ነው። ሀዛ ሁሉም ቤተሰብ ሽክፍብሎ ነይ ነም ስለሚላማቶችም ጋራ እና መሻላ አላህ። እንግዲህ እናትና አባቶቻችንን ረጅም እርሜና ጤና ይስጣቸው። ወላሂ እኔ እንጃ እንዲሁ በሳቸው ላይ ነው ሁሉም ነገር አስለያየር የሚነፍሰው ማለት ነው። ሰው ያኔ ወንዲምም እህትም ፍቅርም ቢኖረንም በይብለጥ ግንስ ሚሸክፍንና ፍቅር የሚያሰጡን ለእህትም ለወንዲም እናትና አባት ከቤት ሲኖር ነው። ሰብሳቢ ማለት ነው። በቀረ በምኑም በምኑም መነካከት አይቀርምና አላህ ላገራችሁ ያብቃችሁ። ኑት ወለ ቤተሰቦቻችሁ ሳሉላችሁ ኑት። ወለ ወላሂ ትልቅ ደስታ ትልቅ ሀያት ነው። ትልቅ ክብር ማለት ቤተሰቡ ጋራ በሰላም ተገናኝቶ ጥሩ ህይወት ያሳለፈ ነው እና በጣም የቆያችሁ ነው። እንኳን ማውቃችሁ በጣም የቆያችሁ አላችሁና እንት ወለ እንት ወለ የሰው ልጅ ሁሉ ለሌት እንዲሰራ አይኖርም ባላችሁ አልሐምዱሊላህ ብላችሁ ኑሩ ማለት ነው። እሁት እንግዲህ በጓሮው ነው ሃጓሮ ብሎ እንዲያዘለ ጥንቅሽም ሞልቶታል በጣም በቅሎ የፈለገው ጥብስ፣ የፈለገው ቅቅል፣ የፈለገ ምስ ሁላችንም ማለት ነው። እንግዲህ ግማሾቹ ጥብሳ እንበላ የሚላሉ ምሳ እንበላ፣ ግማሾቹ ቅቅል ነው። ሁሉም ሁሉ እየፊናው ይደረጋል ማለት ነው። ይክማ የሃይ መሃል የሚሰራውን እሳቸው ሸለቅቀው ወዲየ ውስጥ ሲያስገቡ፣ እሷ እየዋጣ ወዲየ ዳር ነው እምትልላቸው። ሁለተኛ ስራ ይላል የሆቴል ይምጭቅላው ማለት ነው። አታውጭ ምናምን ብሎ ይቆጣታል ማለት ነው። ይሄ እና በጣም ያስቃሉ ማለት ነው። እና እንግዲህ አላህ ላገራችሁ ያብቃችሁ፣ አላህ ለቤተሰቦቻችሁ ያብቃችሁ። እንግዲህ ቆረጥ አድርጋችሁ ሆኑ ቶሎ አይሞላም ሁሉም ብላችሁ ላይክሽር አበረታቱኝ የምታበረታቱኝ ወላሂ ብዙ አላችሁ። ዛኩም ላ ኸይረ ኔን የውዱ የኔ መልካሙ ማለት ነው። እንግዲህ ይህ ለተውስታ ያህል ነው። ብዙ ቪዲዮ አለኝ ጓራ ተረተርንም ቃርጫለሁ ምናምን ያው ሸበካ እንድ ቪዲዮ ለመልቀቅ በጣም እኔ እንጃ፣ ያን ሰሙ በጣም እያቸገረ ነው። ሰነጭራሹ አልዘጉትም እንጂ ላይክ ሸር እያረጋችሁ ኢንሻአላህ፣ ቀጣይም ቪዲዮ ላይ